አያተል ኩርሲ የአላህ ስሞች ግድግዳ ላይ መስቀል አይፈቀድም። ግድግዳ ላይ የሚንጠለጠል ቁርአን በስጦታ መልክ መጥቶልኝ መስቀል እንደማይቻል ነገሩኝ። አሁን ምን ላድርግ? ክርስቲያን ሰው ከሞተ ጠብር መሸኘት ክልክል ነው ወይ? ካፍሮች የአርባ ቀን መታሰቢያ ብለው ቤታቸው ምሳ ቢጠሩስ መሄድ ይቻላል ወይ? ሌላኛው ጥያቄ አንዳንድ ሰዎች ሱሪ ማሳጠር ሱና ስለሆነ ሳይቆርጡት አጠፍ አድርጎ ሱና ያስመስሉታል፣ እንዴት ይታያል? ሌላኛው ጥያቄ የማህፀን ኢንፌክሽን አለብኝና በየደቂቃው ከማህፀኔ ፈሳሽ ይወጣል። ብሰግድ ውዱእ አድርጌ ሶላት ላይ ስቆም ይፈሳል እና ሶላቴን ማቋረጥ አለብኝ ወይ?

ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው የግቢ አንደኛ ዓመት ተማሪ ነኝ እና ሕግ መማር ፈልጌ የነበረ እና ጠበቃ ለመሆን አይቻልም፣ ኩፍር ነው አሉኝ። በዚህ ላይ ፈታዋው ምንድን ነው የሚል ጥያቄ ነው። ከሸሪያ ጋር ከአላህ ሕግ ጋር የሚጋጩ ሕጎችን አጥንቶ ሙሉ በሙሉ ውስጡ ላይ እስካለው ስህተት ተቀብሎ እሱን ተግባራዊ ለማድረግ በእሱ ለመከራከርና ለመሞገት ብሎ መማሩ ይከለከላል። ነገር ግን ከዛ ውስጥ በህጉም በሸሪያም የሚፈቀዱ የሚቻሉ ብዙ ነገሮች አሉና ከዲን ጋር በማይጋጭ መልኩ ለራሴም ሐቅ ለሰዎችም ሐቅ እከራከርበታለሁኝ በሚል ከሆነ ማጥናቱ መማሩ ከዛ በኋላ በጠበቃነት ሙያ መስራቱም ችግር አይኖረም። ይህ እንዲሳካ ግን ከህግ እውቀቱ ጎን ለጎን ሸሪያን ማወቅ መማር ግዴታ ይሆናል። ህጉን ማወቁ ብቻ በቂ አይሆንም። ምክንያቱም ፍጡራን ካረቀቋቸው ህጎች ውስጥ ከሸሪያ ጋር የሚስማማም አለ፣ የማይስማማም አለ። የሚስማማው የቱ ነው? የማይስማማው የቱ ነው? ኩፍር የሚሆነው ከእስላም የሚያስወጣው የቱ ነው? ከሸሪያ ጋር የሚቀራረብ የሚባለው የቱ ነው? የሚለውን ለመለየት የግድ የቁርአን የሐዲስ፣ የፍቅህ እውቀት ያስፈልጋልና ሸሪያውንም ጎን ለጎን በመማር በማንበብ ዕለሞችን በመጠየቅ ጥንቃቄ እያደረገ ለሚሰራበት ሰው መማሩ ብቻ ኩፍር አይሆንም። ሌላኛው ጥያቄ ክርስቲያን ሰው ከሞተ ቀብር መሸኘት ክልክል ነው ወይ? ካፍሮች የአርባ ቀን መታሰቢያ ብለው ቤታቸው ምሳ ቢጠሩስ መሄድ ይቻላል ወይ? የጥያቄውን የመጀመሪያውን ክፍል በተመለከተ በዝምድና ወይም በጉርብትና በመሰል ምክንያቶች ሙስሊም ካልሆነ ሰው ጋር የሚቀራረብ የሚገናኝ ሰው የጎረቤቱ ወይም የዘመዱ ቤተሰብ ሲሞት ሄዶ ቢያጽናናው ችግር የለው። ጀናዛውን መሸኘቱን በተመለከተ በተወሰነ መልኩ ኪላፍ አለበት። ከሊቃውንት አስተያየት የተሻለው በላጩ፣ በቂ ምክንያት ካለ ዝምድና ካለ ጉርብትና ካለ ሙስሊም ያልሆነውን አካል ከሱ ጋር በመልካም በመኗኗር የእስላምን መልካምነት ማሳየት አላማ ያለው ሰው ከሆነ ሙስሊም ያልሆነን ሰው ጀናዛ መሸኘት ቀብር መሄድ ይቻላል። ነገር ግን ከበርካታ ሱሐቦች፣ ታቢዮች እንደተገኘው ቀብር ውስጥ ባይገባ እስከ ደጁ ድረስ እስከ መቃብሩ ደጅ ድረስ ተከሄዶ በር ላይ ቆመው ቀብረው ሲጨርሱ መመለሱ የተሻለ ይሆናል። በተለያዩ ትክክለኛ ዘገባዎች እንደተላለፈው ከሱሐቦችም ከሱሐቦች በኋላ በነበሩ በታቢዎችም ጊዜ ወላጆቻቸው ሙስሊም ያልሆኑ ሲሞቱ ሱሐቦችም ታቢዎችም ወንድማቸውን ተከትለው ሙስሊም ያልሆኑ ቤተሰቦቻቸውን ወላጆቻቸውን እንደሸኙ የሚያሳዩ ዘገባዎች አሉ። በግልጽ በይፋ በተደጋጋሚ የተደረገ ነገር ነው። ባይቻል ይሄን አያደርጉም ማለት ነው። ነገር ግን ከነሱ ውስጥም ከደጋ ቀደምቶች ውስጥም አይቻልም ያሉ ስላሉ እስኪሞት ድረስ ዘመዱን መንከባከብ ከታመመ ማስታመም ይችላል። ሲሞት የእሱን እምነት ለሚከተሉ ሰዎች አሳልፎ ሰጥቶ እነሱ እንዲሸኙት ማድረግ ነው ያለበት ያሉ አሉና፣ ይሄን ለማድረግ ያልተገደደ ሰው ልጅ ሆኖ ወላጅ ሆኖ እሱ ካላስተናበረና ካላቀናበረ በስተቀር ሟችማ ማይሸኝበት አይነት ሁኔታ ካለ ይሄን ማድረጉ ይቻላል። ዝምድና ጉርብትና ኖሮ ይሄን ለማድረጉ ሚያቆራርጥ ከሆነም ሚቀበርበት ጉርጓዱ ድረስ ሳይኬድ እስከ በር ሸኝቶ ከዛ በኋላ ጨርሰው ሲወጡ ተከትሎ አብሮ መምጣት ይቻላል። ምንም አይነት ግንኙነት የሌለው ሰው ግን ባይሄድ የተሻለ ነው። ላርባ መታሰቢያ ብሎ መሄድ አይቻልም። ሰው ሲሞት ሶስተኛው ቀን፣ አርባኛው ቀን የሙት አመት ተብሎ የሚደረግ ድግስ የለም። በሸሪያችን በዲን ያልተፈቀደ ስብስብ ላይ መገኘቱ መሳተፉ ድርጊቱን መፍቀድና ማጽደቅ ነው የሚሆነው። በወንጀል መተባበር ወንጀሉን ማድበቅ ነው የሚሆነው። ሙስሊም ካልሆነ ሰው ጋር ስንኗኗር ዲኑ የሚፈቅደውን በማድረግ የሚከለክለውን ደግሞ እምነት አይፈቅድልኝም ብሎ በማስረዳት ግንኙነታችንን በራሳችን ስሜት ሳይሆን በሸሪያው መሰረት የተገደበ መስመር የያዘ ልናደርግ ይገባ ነው። ሰው ምን ልኛል ከማለት ይልቅ አላህ ምን ልኛል ልንል ይገባ ነው። ሌላኛው ጥያቄ፣ አንዳንድ ሰዎች ሱሪ ማሳጠር ሱና ስለሆነ ሳይቆርጡት አጠፍ አድርጎ ሱና ያስመስሉታል። እንዴት ይታያል? በላጩ መቁረጥ ነው። ረዘም ያለ ልብስ አዘጋጅቶ ማጠፉ አንድም አንዳንዴ ሳያጥፉ እንዲለብሱት ሊያደርግ ይችላል። እውቀት ስለሌላቸው ለታዳጊዎች መጥፎ አርአያ መሆንን ሊያስከተል ይችላል። በሌላ በኩል ደግሞ ሶላት ውስጥ ሲገባ ልብስን ማጠፍ የሚከለክል ሐዲት አለ። ኢማሙል ቡኻሪ ሌሎችም የዘገቡት ልብስንም ጭምር ጨርቅንም ጭምር ማባከን ነው ማበላሸትም ጭምር ነው። በትክክል ልብስ የማሳጠርን ሱና መተግበር የሚፈልግ ሰው የሚያምንበት ሰው ልብሱን ሲያሰፋ በሱናው ልክ አሳድሮ ማሰፋት የተዘጋጀ ገዝቶ ከሆነም ጊዜ ሰጥቶ አስቆርጦ መልበስ ነው። በላጩና ትክክለኛው ይሄ ነው። በተለይ ሶላት ውስጥ ሲገባ የተከለከለ ነው። ነቢዩ አለይሂ ሰላቱ ሰላም ሶላት ውስጥ ልብስ ማጠፍን መሰብሰብን ከልክለዋል የሚል ግልጽ ሐዲት አለ። ከዚህ ጋር ይጋጫል። ሌላኛው ጥያቄ በግንኙነት ጊዜ የሚሆን በሕልማችን የሚፈሰን ፈሳሽ ወይም መኒ ልብሳችን ወይም ሰውነታችን ባይነካንም ትጥበት ግድ ይሆንብናል የሚል ጥያቄ ነው። አው መኒ የዘር ፈሳሽ ሲወጣ መታጠብ ግዴታ የሆነው መኒ ነጃሳ ስለሆነ አይደለም። አለ ራጂህ ጀናባ ራሱ ትጥበትን ግዴታ ስለሚያደርግ ነው። የወጣው ነገር መኒዩ ከነካ ገላን መታጠብ፣ የነካውን ልብስ ማጠብ ግዴታ ይሆናል። ምንም ካልነካ ደግሞ ማጠብን መታጠብም ግዴታ አይሆንም፣ የሚል በሸሪያ የተቀመጠ መለያ ብይን የለም። ሁሩጁል መኒ፣ መኒ መውጣቱ ብቻ ትጥበትን ግዴታ ያደርጋል። ከዛ አልፎ ሁሉ ሊወጣ ብሎ ከቦታው ተንቀሳቅሶ ባይወጣ እንኳ ትጥበትን ግዴታ ያደርጋል የሚል አቋም ያላቸው ጥቂት ሊቃውንት አሉ። ምንም እንኳን ትክክለኛ አባባል ባይሆንም ራዲዮና ትክክለኛው የዘር ፈሳሽ በንዝረት በስሜት ከወጣ ገላል መታጠብ ግዴታ የሆነ። ሌላኛው ጥያቄ አንድ ሰው በርቀት ንካ አስሮ ሳይገናኙ በመካከላቸው ችግር ቢፈጠር ባለማወቅ ልጁ እስልምናን እንደተቀበለ ወዲያውኑ ነው ኒካህ ያሰሩት። ስለ ኒካህ የሚያውቀው ነገር አልነበረውም። ሶስቱንም ፈትቻለሁ ብሏት ወዲያው ረጃዕቱ ቢል ኒካሑ ይኖራል። አይኖርም የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ኒካህ አስሮ ግንኙነት ሳያደርጉ አብረው በረዘፍተው ሳያሳልፉ በፊት ፈትቻለሁ ካለ ከዛ በኋላ ረጃቱ ማለት አይችልም። ፈትቻለሁ ያለው ባንድም ይሁን በሁለትም ይሁን ኒካህ ታስሮ አብረው ሳያሳልፉ የተፈታን ኒካህ በረጃቱ መመለስ አይቻልም። በረጃቱ የመመለስ አንዱ ሸርጥ ኒካሁን ካሰሩ በኋላ የተገናኙ አብረው ያሳለፉ መሆን አለባቸው እንጂ ኒካህ ታስሮ አብሮ መሆን ያልጀመረ ሰው ሳይገናኙ ኒካሁ ቢወርድ በረጃቱ መማለስ አይችሉም። ሌላው በአንዴ ሶስት ከፈታ የበለጠ ረጃቱ ማለት አይችልም። ያልተገናኛትን ሴትም አብረው ያላሳለፉ ሴትም ቢሆን ወይ የሚለው አወዛጋቢ ኽላፍ ያለበት ጉዳይ ነው። አዲስ ነው የሰለመው። ስለ ኒካህ ምንም አያውቅም፣ በሶስት መፍታት የሚያስከትለውን አያውቅም የሚለው ዞሮ ዞሮ ፍቺ ምን እንደሆነ ካወቀ መፋታትን አስቦበት ፈተቻለሁ ካለ ይህ ምክንያት አይሆንም። የሱ ግምት አይደለም የሚታየው፣ የሸሪዓው ህግ ነው የሚታየው። በተለይ ፍቺን በተመለከተ ሰዎች በጊዜው ስሜታቸውን መቆጣጠር ትተው እንደፈለጉ ከሆኑ የልባቸውን ካደረሱ በኋላ ተመልሰው ሳላስበው ነው፣ ሳልፈልገው ነው፣ ተቆጥቼ ነው፣ ተናድጄ ነው የሚሉ ሰዎች አሉ። መቼም ሰው የሳቀ እየተደሰተ ኒካህ አያወርድም። ቁጣ ላይ ሆኖ ስሜት ላይ ሆኖ ነው ኒካህ የሚያወርደው። ከስንት አንድ ተመካክረው ተማምነው መቀጠል አልቻልንም ሁለታችንም ከሁለት አንዳችን በኒካሁ እየተጎዳ ስለሆነ እንለያይ ይሻላል ብለው ተስማምተው ሊፋቱ የሚችሉ ሰዎች ሊኖሩ ይችላል። ወይላ አብዛኛው ሰው ንዴት ላይ ቁጣ ላይ ሆኖ ነው ኒካህ የሚያወርድ፣ ደስ ያለው የሳቀ የተደሰተ ኒካህ አወረድኩ የሚል ሰው የለም። በሸሪያው የሚታየው በምርጫው በፍላጎቱ አስቦ አልሞ ኒካሁን ማውረዱ ነው የሚታየው። በማውረዱ ይሄን ውሳኔ በመወሰኑ የሚመጣበትን ነገር አለማወቁ ፍቺውን ውድቅ ያደርገው በሶስት ከፈታ መልሻለሁኝ ማለት እንደማይችል አለማወቁ እሱ በሶስት ፈትቻለሁ ያለውን ነገር ውድቃ ያደርገው ማወቅ አለበት። የሱ ግዴታ ነው፣ የአላህ ህግ ነው። ወይላ ኸምር ጠጥቶ አንድ ሰው ኸምር መጠጣት ሐራም እንደሆነ ባውቅም እንደሚያስገርፍ አላውቅም ነበረ ቢል በማለቱ ከቅጣት ሚድም ቢሆን ዝሙት ሰርቶ ዝሙት የሰራ ሰው ዝሙት ክልክል መሆኑን ነው እንጂ የማውቀው ቅጣት እንዳለው አላውቅም ቢል መገረፉ የሚያስገድል ከሆነ መገደሉ ይቀራል ማለት ነው። አልጃህሉ ቢልዑቁበት ለይሰ ዑድራ የዕኒ የአንድን ጥፋት ቅጣቱን አለማወቅ ላለመቀጣት ምክንያት አይሆን። ኒካህ አስሮላት ግን አብረው ያላሳለፉ ያልተገናኛትን ባለቤቱን በሶስት የፈታ ሰው ባንዴ፣ ብዙሃኑ ጅምሁር አልዑለማ አብዛኞቹ ፊቅህ ሊቃውንት ዘንድ ሶስቱም ኒካህ ይወርዳል። ሌላ ባል አግብታ እስካልፈታሽ ድረስ ለሱ መቼም አትፈቀድም። ሌላ ባል አግብታ የምትፈታውም ወደ እሱ እንድትመለስ በሚል መጥፎ ንያ መሆን የለበትም። ይህ የብዙሃኑ ምርጫ ነው። ነገር ግን የተወሰኑ ሊቃውንት ከታቢዒዮችም ከዛ በኋላ ከነበሩ የእስላም ሊቃውንት እነ ሼይኹል ኢስላም ኢብኑ ተይሚያ፣ በቅርብ ጊዜ ከነበሩት እነ ብኑ ባዝ ብን ዑቴሚን ሌሎችም እንደ አንድ ነው የሚቆጠረው። ሶስት ፈትቻለሁ ቢልም እንደ አንድ ነው የሚቆጠረው፣ ከዛ በኋላ በአዲስ ኒካህ፣ በአዲስ መሀር መማለስ ይችላሉ ያሉበት ሁኔታ ላይ ነው። ሌላው ጥያቄ ወላጅ ልጅን በሚገባው መልኩ ካላሳደገ ሐቁ እስከምን ድረስ ነው የእናት የሚል ጥያቄ ነው። አባትና እናት ሀቃቸው እጅግ በጣም ከፍ ያለ ነው። ለልጆቻቸው መልካም ቢሆኑም በጥሩ ሁኔታ ቢያሳድጉም ባያሳድጉም የእነሱ ሀቅ በልጅ በኩል ያለው እንደተጠበቀ ነው። ለወላጆችህ መልካም ሁን፣ በጎ ሁን፣ ተንከባከባቸው እነሱ ቢበድሉህም ቢበድሉህም ቢበድሉህም ተብሏል። እነሱ በደሉኝ፣ እነሱ አጎደሉብኝ ተብሎ በልጅ በኩል የወላጅን ክብካቤ ሀቅ ማጉደል ፈጽሞ አይቻል። የእናት በተለይ ከበድ ያለ ነው። በእና በሆዷ ውስጥ ለወራት አርግዛለች፣ ተሸክመ ቆይታለች፣ ወልዳ ሳትተኛ ውላ አድራለች፣ ከልጇ አኩል ታማለች፣ ቆሻሻውን በእጇ አጠርጋለች። ወሰተ የእናት ሁለታ በምንም ተከፍሎየሚያልቅ አይደለም። አጠፋች ተብሎ አጎደለች ተብሎ ከሐኳ ማጉደል አይቻለም። አባትም እንደዚሁ ከወላጆች ጋር ሂሳብ ውስጥ መግባት ፈጽሞ አቅል ያለው ህሊን ያለው ሰው ስራ አለም። በድለውኛል አስከፍተውኛል ተብሎ ወላጆች ላይ ቂም ማያዝ፣ እየቻሉ መልካምነትን መቀነስ አይገባም። ውለታቸውን በሚገባ የተረዳ ሰው ምንም ቢያደርጉበት የእነሱ ጉለት አይታየው ለአላህ ብሎ ይቅር ይላል። ሌላኛው ጥያቄ አያተል ኩርሲ የአላህ ስሞች ግድግዳ ላይ መስቀል አይፈቀድም። ግድግዳ ላይ የሚንጠለጠል ቁርአን በስጦታ መልክ መቶልኝ መስቀል እንደማይቻል ነገሩኝ። አሁን ምን ላድርግ ቢያብራሩልኝ የሚል ጥያቄ። ቁርአን የወረደው ሊሰራበት ነው ሊቀራ ነው ሊተሐፈብ ነው እንጂ የግድግዳ ማስዋቢያ እንዲሆን አይደለም። ቁርአንን የቁርአን ሱሪያ የቁርአን አንቀጾችን በፍሬሞች አሰርቶ አሳምሮ ጽፎ ግድግዳ ላይ መስቀል የቤት ጌጥ ማድረግ የቁርአንን ክብር ይነካል። ለጌጥ፣ ለውበት በብዙ ሺዎች ተገዝቶ ስጦታ ስለመጣ የተከበረውን ቁርአን አቧራ እንዲጠጣ፣ ምናልባትም ከፊት ለፊቱ ዘፈን ፊልም መሰል ነገር የያዘ ቴሌቪዥን ተሰቅሎ ተከፍቶ አንዴ የዞር ብሎ የሚያየው የሚያነበው ሰው እንኳ በሌለበት ሁኔታ ቁርአን የግድግዳ ማስዋቢያ ማድረግ ከሙስሊም አይጠበቅም። ቁርአን ሊከበር ይገባል። ይሄን የሚሰሩ ሰዎችም ከእንዲህ አይነት ስራ ሊታቀቡ ይገባቸዋል። ያመረቱ፣ የሚሸጡ፣ የሚሆን ተቀብለው የሚያከፋፍሉ የሚሆን ከዚህ መታቀብ አለባቸው። ገዝቶ ይሄን ስጦታ መስጠትም አይቻልም። በስጦታ መልክ የመጣለት ሰውም ግድግዳ ላይ መስቀል አይገባውም። ቁርአን ኪታብ የሚቀመጥበት ክፍል ላይ፣ መደርደሪያ ላይ፣ ጠረጴዛ ላይ በክብር ማስቀመጥ ካልሆነ ከፍሬሙ አውጥቶ ቁርአንና ኪታቦች ውስጥ እንዲቀመጥ ማድረግ። ሌላኛው ጥያቄ፣ ሴት ልጅ መርከዝ ሄዳ መቅራት ትችላለች? ከቤት ስትወጣ ሕጃብ ካደረገች ሙሉ ሕጃብ ካደረገች የመንገድን አደብ ከጠበቀች ባለ ትዳር ከሆነች ባሏን ካስፈቀደች ከወላጆቿ ጋር ከሆነ ያለችው ኃላፊዋን ካስፈቀደች እና ሄዳ የምትማረው ነገር ጥሩ ከሆነ ቁርአንን ሐዲስን ሱናን ፍቅህን ከሆነ የምትማሩበት ቦታ የወንድና ሴት እክትላጡ ከሌለው መማር ትችላለች። ከቤት መውጣት አትችልም የሚባለው ሴት ልጅ አስፈላጊ ነገር ከሌለ በቂ ምክንያት ከሌላት ነው። መማር አንድ ራሱን የቻለ ምክንያት ነው። ነገር ግን መብዛት የለበትም ለደርስ ብላ ለመርከዝ ብላ ለመድረሳ ብላ ወጥታ ዙረት መሄድ የለባትም። የምትማረው ትምህርት ትክክለኛ የሚጠቅም ትምህርት መሆኑ መረጋገጥ አለበት። የምትማርበት ቦታ ኢኽትላጡ የለበት ወንድና ሴት የማይቀላቀልበት ወዘተ መሆን አለበት። በጥቅሉ ሸሪዓውን በጠበቀ መልኩ አዎ ሴት ልጅ ለመማር መውጣት ትችላለች። ግን መብዛት የለበትም ቤቷን የሚጎዳ መሆን የለበትም። ምትማራቸው ትምህርቶች ወሳኝ ትምህርቶች መሆን አለባቸው። ለዓላማ መማር አለባት። ምንም ጥረት ካለማድረጓ ለረዥም ዓመታት የሄደች የመጣች ካለመጠቀሟ ጋር ለመጠቀምም ለመለወጥም ካለመጣሯ ጋር ለትምህርት መውጣትን ሰበብ አድርጋ ከቤት መሸሽን ከሆነ የምትፈልገው ኢንነመል አዕማሉ ብኒያት ነው። ስራዋ መልካም ቢመስልም ኒያዋ መጥፎ ስለሆነ ትቀጣለች፣ ወንጀለኛ ትሆናለች። እንጂ ለመማር ፍላጎት ኖሯት እየተማረች እየተለወጠች እስከሆነ ድረስ መስፈርቱ ተሟልቶ ወታ ስትገባ እዛ ባላት ቆይታ ከሸሪያ የሚጋጭ ነገር እስከሌለ ድረስ አዎ መውጣቱ መማሩ ይቻላል። ሌላኛው ጥያቄ የማህፀን ኢንፌክሽን አለብኝና በየደቂቃው ከማህፀኔ ፈሳሽ ይወጣል። ልሰግድ ውዱእ አድርጌ ሶላት ላይ ስቆም ይፈሳል እና ሶላቴን ማቋረጥ አለብኝ ወይ? የነካው ቦታስ ይነጅሳል? ያብራሩልኝ የሚል ጥያቄ። በመሰረቱ ማንኛውም ከሽንትና ከሰገራ መውጫ መንገዶች የሚወጣ ነገር ሁሉ ውን ያፈርሳል። ነገር ግን እንደዚህ አይነት ነገር እጅግ በጣም በዝቶበት ምንም ፋታ የማይሰጠው ሰው የሶላት ወቅት እስኪገባ ድረስ ጠብቆ ልክ የሶላት ወቅት እንደገባ የሚችለውን ያክል ንጽህናውን ጠብቆ የተነጀሰውን ነገር አስወግዶ አጥቦ ልብሱን ቀይሮ ይሰግዳል እየሰገደ ሳለ እንዲህ ነገር ቢከሰት በዛ አይጠየቅም። እንደ ሙሉ በሙሉ ጤነኛ ሰው ቀደም ብሎ ለሶላት መዘጋጀት አይችልም። የሶላት ወቅት እስኪገባ ድረስ መጠበቅ አለበት። እንደገባ ውዱ አድርጎ በዛ ውዱ በዛው ንጽህናው ቀብልያንም ፈርዱንም ባዕድያውንም መስገድ ይችላል። ለቀጣይ ሶላት እንደ አዲስ ውዱእና እስትንጃ ማድረግ ማጠብ መታጠብ ይኖርበታል። ይሄን የምንለው መቼ ነው? ምንም ፋታ ማይሰጥ ከሆነ ነው። አለፍ አለፍ ብሎ የሚከሰት ነገር ከሆነ ተዘጋጅቶ እየሰገዱ እንዲህ አይነት ነገር ከተፈጠረ ድጋሜ ወጥቶ ንጽህናን አድሶ ጀድዶ መልሶ መስገድ ግዴታ ይሆናል። በሙሉ ንጽህና ምንም ፋታ ከሌለው ሶላት ውስጥ ሲገቡ እንዲህ አይነት ነገር ተከስቶ አቋርጦ ወጥቶ ውዱእ ተደርጎ ታጥቦ ቢመጣ አሁንም እንደዛው የሚደገም ከሆነ ይሄ ከአቅም በላይ ነው የሚሆነው። ፈተኩላህ መስተጧቱ የቻላችሁትን ያክል አላህን ፍሩ ተብሏል። እስከ አዛን ወቅት ተጠብቆ በሶላቱ ወቅት ንጽህና ተሟልቶ ሶላት ውስጥ ይገባል። እየተሰገደ የሚፈጠረው የሚከሰተው ነገር አያስጠይቅም። ይሄ ውዱእን በተመለከተ ነው። ማንኛውም ከሁለቱ የቆሻሻ መውጫ መንገዶች የሚወጣ ነገር ውዱእ ያፈርሳል፣ ነጃሳም ይሁን ጣሃራ። የማህፀን ኢንፌክሽን ፈሳሽ ውዱእ ያፈርሳል፣ አያፈርስም የሚለው በተመለከተ ከሴት ልጅ ማህፀን አካባቢ የሚወጡ ነገሮች በጥቅሉ ለሁለት ይከፈላሉ። ከሽንት መውጫ መንገድ የሚወጣ ሊሆን ይችላል። ይሄ ይነጅሳል፣ ውዱእም ያፈርሳል፣ ይነጅሳል። ከሽንት መውጫ መንገድ ሳይሆን ከማህፀን የሚወጣ ፈሳሽ ከሆነ ደግሞ እንዲህ አይነቱ ፈሳሽ ውዱእ ያፈርሳል ነገር ግን ነጃሳ አይደለም። ውዱ ያፈርሳል፣ ነገር ግን ነጃሳ አይደለም። ነጃሳ የሚሆነው ከሽንት መውጫ መንገድ የሚወጣ በስሜት የሚወጣ መዲ፣ ወዲ እነዚህ ናቸው። ከዛ ውጪ የተፈጥሮ ከማህፀን የሚወጣ የማህፀን እርጥበት አለ ደግሞ ኢንፌክሽንና መሰል ነገሮች መውጫቸው የማህፀን መንገድ መሆኑ እስከ ተረጋገጠ ድረስ አይነጅሱም። ሌላኛው ጥያቄ 700 ሺህ ብር አለኝ እና የአንድ ዓመት ዘካው ስንት ነው የሚወጣለት? ለእህቴ ለወንድሜ የቲም ናቸው ብዙም ገቢ የላቸውም ለነሱ መስጠት ይቻላል የሚል ጥያቄ ነው። የ750 ሺህ የአንድ ዓመት ዘካው 18750 ብር ይሆናል። ለወንድምና ለእህት ዘካ መስጠትን በተመለከተ በተወሰነ መልኩ ኺላፍ ያለበት ሲሆን ከዘካ ውጭ ካለ ገንዘብ መስጠት ከተቻለ ያን ማድረጉ በላጭ ነው። ካልተቻለ አሊያ ደግሞ ከዘካ ውጪ የተሰጣቸው የማይበቃቸው ከሆነ ለወንድምና ለእህት ዘካ መስጠት ይቻላል። በተለይ ወይም እነሱ ወይም ዘካ የሚሰጠው አካል ያገቡ የወለዱ ከሆነ ሌላኛው ጥያቄ መቶ አስር ሺህ ብር ዘካ የሚወጣለት ስንት ነው? አሳውቁኝ የሚል ጥያቄ የአንድ መቶ አስር ሺህ ብር የአንድ ዓመት ዘካው ሁለት ሺህ ሰባት መቶ ሀምሳ ብር። ማንኛውም ዘካ ማውጣት የምንፈልግለትን ገንዘብ ንብረት ለአርባ በማካፈል ለአርባ ሲካፈል የሚመጣውን ነው ዘካ ማውጣት ግዴታ የሚሆን ሌላኛው ጥያቄ እኔ ቦታ ነበረኝ፣ እናም አመት የሆነው ነው የገዛሁት። በኋላ ያተርፍልኛል ብዬ ነው። አሁን ዘካ አለው? ካለውስ በተገዛበት ነው ወይስ አሁን በሚያወጣበት ግምት ነው የሚሆነው? የሚል ጥያቄ ነው። መሬት በራሱ በመሰረቱ ዘካ የለበትም። ስለዚህ አንድ ሰው ሊኖርበት፣ ቤተሰቦቹ ሊኖሩበት ብሎ ከገዛው መሬት እንደዚህ አይነት መሬቶች ከያዙት ገንዘብ ዘካ አይኖርበትም። ነገር ግን መሬትን እየገዛ የሚሸጥ ሰው መሬቱ እንደ ሸቀጥ ነው የሚቆጠረው። ይሄን ሸቀጣ ሸቀጥ ላይ የዋለ ብር ዘካ እንደሚወጣበት ሁሉ መሬት ላይ የዋለ አትርፎ በትርፍ ሊሸጥ ታስቦ የተገዛ መሬት ላይ የዋለ ገንዘብም ዘካ ይወጅብበታል። ዘካው በየአመቱ ነው የሚሆነው ከሌላ ተንቀሳቃሽ ዘካ ከሚወጣለት ገንዘብ ተወስዶ ከሆነ የተገዛው ገንዘቡ የተወሰደበት ዋናው ንብረት ዘካ ሲወጣ የእሱም አብሮ ታስቦ ይወጣል። ከሌላ ራሱን ከቻለ ገንዘብ ከሆነ መሬቱ የተገዛው ከተገዛበት ጊዜ ጀምሮ ዓመት ተቆጥሮ ዓመት የሞላው ዘካ በሚወጣበት ሰሞን ላይ ባለው ዋጋ ሂሳብ ተሰርቶ ይወጣል። ድሮ በተገዛበት ሳይሆን ዘካው በሚወጣበት ጊዜ ለሽያጭ ቀርቦ ተገምቶ ሊያወጣው በሚችለው ከተገዛበት በላይም ሊገመት ይችላል። ከተገዛበት በታችም ሊገመት ይችላል። በጊዜው ቢሸጥ ይሄን ያክል አያጣም በሚባለው ገንዘብ ሂሳብ ተሰርቶ ዘካ ማውጣት ግዴታ ይሆናል። ይሄ የመሸጡ ንያ እስካለ ድረስ ነው። ሲገዙትም አትርፎ ለመሸጥ ተብሎ ከተገዛ እየተገመተ ዘካ የወጣ ባለው ሰዓትም ያ ንያ ካለ ዘካ ይውጅባል። በመጀመሪያ ለመሸጥ ታስቦ የተገዛ ኋላ ላይ ሐሳብ ከተቀየረ አመሳ ሞላ ሐሳብ ከተቀየረ ዘካ አይወጅብበትም። ከዘካ ተሸሽቶ መሆን ግን የለበትም ሐሳብ የሚቀየረው። ለመኖር ተብሎ በመሰረቱ ለመስራት ለመኖር ተብሎ የተገዛም ቢሆን ከጊዜ በኋላ ለሽያሽ ከተባለ ንያን ከቀየሩበት ጊዜ ጀምሮ አመሳይ ሞላው ዘካ ማውጣት ግዴታ ይሆና ለሊያውት ጥያቄ ስጁድ ተላዋ ላይ ስንነሳ አላሁ አክበር እንላለን የሚል ጥያቄ ሶላት ውስጥ ከሆነ ስጁድ ተላዋው የሚደረገው አብዛኞቹ የፊቅህ ሊቃውንት ዘንድ አዎ ሲወረድም ስጁዱ አልጎ ሲቆምም አላሁ አክበር ይባላል። በዚህ ዙሪያ የተነገረ የአብደላህ ብን ዑመር ሀዲስ አለ። ነገር ግን ሀዲሱ ደዒፍ ነው። እንደ አጠቃላይ ግን ነቢዩ ዐለይሂ ሰላቱ ወሰላም ካነ ዩከቢሩ ፊ ኩሊ ከፍን ወረፍዒን ተብሏል። ነቢዩ ዐለይሂ ሰላም ወደ ስጁድ በወረዱ ከስጁድ በተነሱ ቁጥር አላሁ አክበር ይሉ ነበር ተብሏልና ስጁድ ትላዋ ሶላት ውስጥ ያለ መውረድና መነሳት ስለሆነ ከዚህኛው ጥቅል የነቢዩ አለይሂ ሰላቱ ወሰለም አሰጋገድ ውስጥ ጎንበስ ቀና ሲሉ ሲወርዱ ሲነሱ አላሁ አክበር ይሉ ነበር በሚለው ውስጥ ተካተው ሶላት ውስጥ ሱጁድ ተላዋ ሲደረግ ሲወርዱም ሲነሱም አላህ አክበር ይባላል። ብዙሀኑ የመረጡት ይሄን ከሶላት ውጪ ባለው ሳ ቁጭ ተብሎ ቁርአን እየተቀራ ሱጁድ ተላዋ ሲደረግ አላህ አክበር ይባላል አይባልም ይባላል ያሉም አሉ። ከታቢዎችም ከዛም በኋላ አይባልም ያሉም አሉ። ይባልም አይባልም ለማለት የሚያበቃ ግልጽ ማስረጃ የለም። በሐዲስ ደረጃ ይባላልም አይባልም አልተባለም። የኢጅቲሃድ ጉዳይ ነው። አላህ አክበር ብሎ መውረድ ይቻላል ያሉ ሊቃውንትን ተከትሎ ሲወርድም ሲነሳም አላህ አክበር ቢል አንድ ሰው አይወገዝም። ሀያ ይባልም የሚለውን ተከትሎ ማለት ቢተውም የተወሰውም አይወገዝም። አቅረቡ የሚሻለው ሶላት ውስጥ ከሆነ ሲወርዱም ሲነሱም አላሁ አክበር ማለት ከሶላት ውጭ ከሆነ ሶላት ውስጥ ስላልሆነ ሱጁደት ቲላዋም ሶላት ስላልሆነ አላሁ አክበር ማለቱ ቢቀር የተሻለ ይሆነ። ሀደ ወላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን፣ የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።